ከመደበኛ ስራቸው በተጨማሪ ሀገራዊ ፕሮጀክቶች ላይ ተሳትፈዋል። የቴክኒክ እና ሙያ ማሰልጠኛ ኮሌጅ በባህሪው የተግባር ተኮር ትምህርት መሆኑ አሰልጣኞችም ከልምድ ሳይጎዱ ሰልጣኞችም በቂ ተግባር ላይ ልምምድ እንዲኖራቸው ያደርጋል። ታዲያ የአትሌት ቀነኒሳ በቀለ ፖሊቴክኒክ ኮሌጅ በአሰላ ከተማ የተረከባቸውን የተለያዩ ግንባታዎች በእነዚሁ የፖሊቴክኒኩ አሰልጣኞች እየከወነ ነው። አሰልጣኞቹ እንዲህ አይነት ስራዎች ሲሰሩ ለሀገራዊ ፕሮጀክቶች የድርሻቸውን ከመወጣት ባለፈ ገቢንም እንደሚያሳድግላቸው ነው የሚናገሩት። ወር ጠብቆ ደሞዙን ከሚቀበል ይልቅ የተማረውን ትምህርት ውጭ በተግባር ላይ ካሳየ ያ ነገር ወራዊ ገቢም የተወሰነ ሊያመጣለት ይችላል ብለን እንገምታለን ማለት ነው። ትልቁና ዋናው ነገር ምንድን ነው? ራስን መሸጥ ነው። አሁን ላይ ማለትም ራሳችንን ፕሮሞት እያደረግን ነው ማለት ራሳችንን መስራት እንደምንችል አቅም እንዳለን እያሳየንም ነው፣ እያስመሰከርንም ነው። ሲቀጥል ከኢኮኖሚ አንጻር ላነሳኸው ወር ጠብቆ ማለት ደሞዝን ብቻ ከመጠበቅ ጎን ለጎን ደግሞ በተወሰነ መልኩም ቢሆን ፋይናንሻሊ ከኢኮኖሚም አንጻር ይደግፈናል ማለት ነው። የትምህርት ጥራትን ለማረጋገጥ ተግባር ተኮር ስልጠናዎች መሰጠታቸው ወሳኝ ሚና አላቸው። ለፖሊቴክኒክ ኮሌጆች ደግሞ ይህ መሆኑ በተሰሩ ፕሮጀክቶች የውስጥ ገቢን ማመንጨት እንዲቻል አስተዋጽኦ ያደርጋል። ኮሌጁ ለሚሰራቸው ፕሮጀክቶች፣ አሁን ሌላ ቦታም ፕሮጀክቶች እየሰራ ስለሆነ፣ ኮሌጁ ለሚሰራቸው ፕሮጀክቶች የምናወጣው ወጪ በዚህ ነው የምንቀነሰው ማለት ነው። ብሎኬት መግዛት ብንፈልግ ከዚህ ነው የምንወስደው። የውጭ ፕሮጀክት እንሰራበታለን፣ ያንንም ገቢ እናገኝበታለን። በከተማ አስተዳደሩ ዘርፈ ብዙ የኮንስትራክሽን ግንባታዎች ለፖሊቴክኒክ ኮሌጁ ተሰጥቶ በጥራትና በብቃት ተወጥቷል። ማሰልጠኛው መሰል ተግባራትን ተቀብሎ ሲከውን የአሰልጣኝና የሰልጣኝ አቅምን ከማዳበር ባለፈ በገቢ ራስን መቻል የሚያደርስ መንገድን ያስጀምራል። በዚህ ረገድ የመንግስት ኢኒሼቲቭ ከሆኑት አንዱ የኮሪደር ልማት በ15 ሚሊዮን ብር ወጪ እየገነባ ይገኛል። ከተቋማት ጥሪ በተጨማሪም በራስ ተነሳሽነት እየገነባቸው ያሉ በርካታ ስራዎችም አሉ። የራሱን አሻራ ማኖር አለበት ኮሌጁ በማለት ቢያንስ ወደ መቶ ሜትር የሚሆን ወስደን በብር ሲገመት ወደ 3 ሚሊዮን የሚጠጋ ለከተማ ልማቱ እየሰራ ነው ከነሱም በምናገኘው መልሰን ለነሱም ልማት ምናውለው ስለመሆኑ ጥሩ ስራዎችን እየሰራን ነው። በተጨማሪ ደግሞ ከተማ ውስጥ የሚሰጡን ኮንስትራክሽኖች ላይ ተሞርክዘን ወደ ልማት ተነሽዎች በሚለው የተሰሩ ቤቶች አሉ። እዛ ላይ ወደ ስድስት ብሎክ ወስደን ወደ 17 ሚሊዮን የሰራ ናቸው ስራዎች አሉ። በከተማው እየተከወኑ ያሉ የኮሪደር መስመር ልማቶች በርካታውን ከፖሊቴክኒክ ኮሌጆች ጋር ይሰራል። በከተማ አስተዳደሩ በተሰሩ ልማቶችም ሁለት አግባብነት ያላቸው መንገዶች ተጠቅመዋል፣ የመንግስት ባጀትና የህዝብ ተሳትፎ። ይህ በኮሪደር ልማቱ ከተያዘው 25.8 ኪሎ ሜትር በባለሀብቱ ተቀንብቷል። ቀሪው 14 ኪሎ ሜትር ደግሞ በመንግስት በጀት የተሸፈነ ነው። በዚህ ልማት የፖሊቴክኒክ ሚና ላቅ ያለ ነው። ለነሱ ብቻ ለይተን የሰጠነው ሳይት አለ እነሱ ብቻ የሚሰሩት በራሳቸው ባይ። ሁለተኛ በሙያ በጣም ትልቅ እገዛ አድርጎልናል። ከዚህ አንጻር ስናይ አንደኛ እኛ መሬት ኮሪደር ስንጀምር ቅድሚያ ለሰው ነው የሰጠነው። ከዛ የምናነሳ ሰው ግዴታ ቦታ ማግኘት አለበት ለእነሱ መተካቤት የሰሩልን እነሱ ናቸው። ወደ 30 ቤት ሰሩ። ወደ ባይ ስንቀይር ወደ 17 ሚሊዮን እነሱ ናቸው የሰሩልን። ከፍተኛ የትምህርት ተቋማትና ማሰልጠኛ ኮሌጆች አላማቸው ተግባር ተኮር እና ሰውኛ ስራዎችን ማኖር ነው። በተሰማሩበት መስኮሉ ውጤታማ ስራዎችን ከመስራት ተሻግረውም በግቢያቸው በሚያለሙት የግብርና ግብዓት ህብረተሰቡን እያገዙ ይገኛሉ። በዚህ መረዳት የሚቻለው ጠንካራ የሥራ ባህልን ማሳደግ ነው። ብዙ ሰው መስራት እየቻለ ተጨማሪ ገቢን ማግኘት እየቻለ የመንግስት ሰዓት ብቻ ተጠብቆ ከመንግስት የሚከፈለውን ደግሞ ተጠብቋል። ግን የተለያየ መዋችን ተብረ በመዋችን ተጨማሪ ገቢን ማግኘት ይችላል። አሁን ቴክኒክ እና የሚማሩ ልጆች ኤሌክትሮኒክስ ላይ ድሮንን ላይ የተለያየ ስራ ላይ የሚሰሩት ልጆች ቤት ከቤት ራሱ ሄዶ ኮሚስ የሚያስገባ ቀለም ቤት የሚሰራ የተለያዩ ስራዎችን የሚሰሩ መምህራኖች አሉ። ትልቅ ክፍያ ከመንግስት ደግሞ የበለጠ የሚያገኙ ክፍያ ስላለ መዋ መማር ተጨማሪ ገቢ ማግኘት እና የራስን መቻል የራሱ ቤት ውስጥ የሆነ ስራ ከሰራ ለሌላ የሚከፍለውን ወጪ ያስቀራል ማለት ነው። እኛም ደግሞ ወጣቶቻችን ወደዛ ነው እየመራ